ለምን ብላችሁ ጠይቃችሁ ታውቃላችሁ? አረብ ሀገር ያላችሁ እህቶቼ ኢትዮጵያ፣ በጣም ብዙ ዩቱበሮች አሉ። የሚሰሩት ግን ለኪሳቸው እንጂ ለእናንተ አይደለም። የሚሰሩት ግን ለራሳቸው እንጂ ለማህበረሰብ አይደለም። ለምሳሌ ኢትዮጵያ ያሉ እያንዳንዱን ዩቱበር ያሳደጋችሁት እናንተ ናችሁ። እያሳደጋችሁትም ያላችሁት እናንተ ናችሁ። አንዱም ግን ወጥቶ እናንተን ዩቱብ ክፈቱና እኛ ያገኘነውን ገንዘብ አገኙት እኔ በዩቱብ የገዛሁትን ቤት እናንተም ግዙ እኔ በዩቱብ የመኪና ባለቤት ሆኛለሁ ሁኑ የሚላችሁ የለም አይሏችሁም በተቃራኒ ነው ወደ ኢትዮጵያ አትምጡ ነው የምትባሉት አትምጡ እዚህ አይኖርም ችግር ነው መኖር አትችሉም ነው የሚሏችሁ ለምን እነሱ እንዴት እየኖሩ ነው ለምን እናንተ ወደ ኢትዮጵያ ካሄዳችሁ እነሱ ዩቱብ እንደሚሰሩት እናንተም ከፍታችሁ ከሰራችሁ የእነሱ እይታ ይቀንሳል። እናንተም እራሳችሁ ላይ መስራት ትጀምራላችሁ። እነሱ ያገኙትን እኔ ማግኘት አለብኝ ብላችሁ ጀግናችሁ ተነስታችሁ ለራሳችሁ መስራት ስትጀምሩ እነሱ ይቆጣሉ። ለምን? እናንተ ዛሬ አረብ ሀገር መኖራችሁ ለእነሱ ስለሚጠቅማቸው እናንተ ባደረጋችሁት ላይክ፣ ሰብስክራይብ፣ ቪው፣ ኮሜንት ለእነሱ ዩቱብ ገንዘብ ስለሚከፍላችሁ። ግን ኑ አብረን እንስራ። እነሱ ፌመሶች ናቸው አይደለ? እስቲ ያምጡልኝ ታዋቂ ዩቱበር የምትሉት የአረብ ሀገር ልጅ የሚያበረታታ የለም፣ ሊኖርም አይችልም፣ የለም። ግን ጠይቃችሁ ታውቃላችሁ? ራሳችሁ እናንተ ያሳደጋችሁት እናንተ ሀብታም ያደረጋችሁት፣ እናንተ ታዋቂ ያደረጋችሁት። የሚሰራው ለኬሱ ብቻ ነው፣ የሚሰራው ለቤቱ ብቻ ነው። ግን ጠይቃችሁ ታውቃላችሁ እራሳችሁ። ለምንስ ነው ማትጠይቁት? እሺ ጥቀሙ ያንን ሰው መልካምነት ክፋት የለውም እኮ መልካምነት ጥሩ ነው። የሰውን አይቀነስ አይቀንስ ማለት መልካምነት ደግ ነው። ግን እንደዚህ ራስን አሳልፎ እስከ መስጠትም አይደለም ደግነት ደግነትም ቦታ አለው። ራሳችሁን ዝቅ አድርጋችሁ እናንተ አረብ ቤት እየተቃጠላችሁ ሰው ትንሽ ትልቁ ላጩ እናንተ ላይ እየተፋ ትንሽ ትልቁ ከፍ ዝቅ አድርጎ እየሰደባችሁ፣ በክብራችሁ እየተጸዳዳ አሁንም ግን አፋችሁን ከፍታችሁ የምታዩ እነዚህ የኢትዮጵያ ዩቱበሮችን አገቡ እነሱ ተፋቱ እነሱ ተጣሉ እነሱ ተላከሱ እና እነሱ ምንም እኮ እናንተ ምንም ይጠቅማችሁ ነገር የለም። ለምን እንደዚህ የራሳችሁን ጀዝባ እንደምታደርጉት አይገባኝ ለምንድነው ማትንቁት? እስከ መቼ ነው የሰዎች መጠቀሚያ የምትሆኑት? ከሌኮ ጥሩ እየትወን አሁን እንደዚህ ስናገር እኮ የቀናው ነው የሚመስላችሁ። እንደ ቅናት አይደለም። በምንስ ነው የሚቀናው? እኔ በሚል አካል እኔ በፍጹም አልቀናም። እኔ እንጂ እኛ የማያቅን አካል